ባልሽን ያዥልኝ፣ አትንካት። እንዴ ላናግርሽ እና ወንድምሽ አደለሁ እንዴ። ለማንኛውም ከዚህ ድረስ አቶ ቶፊቅ በድጋሚ ድራማን ሱሚ ላይ እየሰራ ነው። ማለት? እንዴ! ዝም በይ። ቀናሽ አገረሸብሽ። ቀናሽ ቀናሽ ቀናሽ ቀናሽ ቀናሽ እንለጣጠፋለን። ሰላም ሰላም፣ ፍቅር፣ ውድ ቤተሰቦቻችን ሰዎቻችን፣ እንዴት ናችሁ? ሁላችሁም ሁልጊዜ እንደምለው በመላው ዓለም ያላችሁ ወንድሞቼ ሰላም፣ ፍቅር፣ ደስታ ይብዛልኝ እያልኩኝ ዛሬ ተመድሼ እመጥቻለሁኝ። አልሞስት አስር ቀን ምናምን ሆኛል ትንሽ ቆይታልኩኝ መሰለኝ ቪዲዮ ውስጥ ካደረግኩኝ ወደ እናንተ ወደ ውድ ቤተሰቦች ወደ እንቁ ፋሚሊያዝ እና ትንሽ ቆይቻለሁኝ። ብዙዎቻችሁ በኢንቦክስ ቶሎ ልቀቅልን እያላችሁ ነበር። ሰሞኑን የሆነች ትንሽ ችግር ተፈጥራ እሷን ያ ለማስተካከል እዛ እዚህ ስል ቪዲዮ አለቀኩም ማለት ነው። በቅድሚያ ይቅርታ ብያለሁኝ። ዛሬ የሆነን ሰው ይቅርታ ለማለት መጥቻለሁኝ ጥፋተኝነት ወይም የጥፋተኝነት ስሜት ስለተሰማኝ ያን ነገር ደግሞ ይቅርታ በመጠየቅ ያው ይቅርታ ብዙ ነገር ያስተካክላል አለ እና፣ ይቅርታ ብዬ ነገሮችን ለመፍታት ወይም ነገሮችን ለማስተካከል አስቤ ወደ እናንተ መጥቻለሁ ማለት ነው። በዚህ አጋጣሚ ፈዋዶ ወንድሜ ሰሞኑን የመኪና አደጋ ደርሶበት ነበረ። በተለያዩ ሶሻል ሚዲያዎች እያየሁ ነበርና ቤቱ እንኳን አላህ አተረፈ ለማለት ጊዜ አላገኘሁም ነበር። ዛሬ ቤት ጠርቸዋለሁኝ። በዚህ አጋጣሚ እንኳን ተረፍክልን፣ በመሃላችን ምንም ግጭት፣ የተለያዩ ነገሮች ቢፈጠሩ ክፉ ነገርህን አልመኝምና እንኳን አላህ አተረፈ በድጋሜ እላለሁኝ። ንብረት ይጠፋል፣ ንብረት ነገ ይተካል። ዋናው የሰው ልጅ ጤናዊ የማስበውና እንኳን በጤና ኖርክልን እንላለሁኝ። ዛሬ ወደ ዋናው ነገር ስመጣ ፏድና ሶፊ ያው ወደ ሰርግ እየገቡ እንደ ሁላችሁም ታውቃላችሁ። በመሀላቸውን ያው በቀልድን በምንም በመሀላቸው እየገባሁ ነበርና፣ ዛሬ ደግሞ እነሱን ይቅርታ፣ በቃ አዲሱ ሙሽሮች አይደሉ እንደም ብችል ጎጆ መውጫ ብሰጣቸው ደስ ይለኛል። ያው ፍትን ሳቂ እየመጣኝ ነው። ጎጆ መውጫ የሆነ ነገር ሰፖርት ወይም እገዛ ቢደረግላቸው መልካም ነው አይደል? አይመስላችሁ? ለአዲስ ሙሽራ መቼም አባት የሆነ ጎጆ መውጫ ይችላል። ያው ዛሬ አባታቸው ሁኝ የሆነች ነገር ይሰጣቸዋል። ስለዚህ ሶፊንም ፍዋድንም ጠርቻቸዋለሁኝ በመሀላችን ለተፈጠረው ክፍተቶች ይቅርታ ጠይቄ ከአሁን በኋላ ወደ እነሱ ህይወት ተመልሼ ላለመግባት ወስኛለሁ ማለት ነው። ብዙዎቻችሁ በዚህ ሀሳብ ትስማሙበት አላችሁ ብዬ አስባለሁኝ። ስለዚህ ይምጡና ይቅርታ ብለን የሚፈጠረውን እናያለን ማለት ነው። ስለዚህ ትንሽ እንንቀሳቀስ፣ የላጤ ቤት ምን ይመስላል እስኪ ላሳያችሁ። በትንሹ የሚያነጥፍ ለራሱ የለም። ስለዚህ እነሱ እስከሚመጡ ቤታችን ፏፏ እናደርጋለን። እስከው በነገራችን ላይ እኩል ይመጣሉ ብዬ ነበረ። ከቆይታ ብዛት ሶፊያ ደርሳለች። ለምንድን ነው ተኮራርፎ

እንኳን በደህና አንወጡ። ምን ድምፅሽ ደብቋል? ከዚህ ቤት ስትመጪ ምንድ ሰላም አይሰማሽም ነው? ምን ችግር አለ? ሰላም ብትያውን። ሰላም እንዴት ነህ ልጅ ቶፊቅ ደህና ናችሁ? ለምንድን ለምንድነው የጠራኝ ቶፊቅ? ለምንድን ነው የመጣሽው? ሳታውቂ ትመጫለች? የሆነ ነገር የምልሽ አለ ስትለኝ ምንድን ነው ፈልጌሽ ነው ስትባይ ትመጫለች ማለት ነው። እናንተ ታውቃላችሁ። እያያችሁ መፍራርች አላችሁ የምመጣ ሰው አይደለሁም። የፈለከኝን ጉዳይ ራስ ታውቃለህ። እዚህ ጋር መጥቼ ይሄ ነው ብዬ ራስ ተናገር እንጂ እኔ አልናገርም። እኔ እንድናገር ደግሞ አሁን እያደረክነ ያለው አይደለም። እየመጣ ነው ከዚህ ለምን እንደ የጠራም ሁለታች አይ፣ ችግር የለውም ለሆነ ቀለል ያለ በክፉ ነገር አትሰብሽ። እንደስከ ዛሬ ሌላ አይደለም፣ መስተካከል አለባቸው ብዬ ያሰብኳቸውን ነገሮች ብናስተካክል ለወደፊት ላንችም ለእኔ የሚጠቅመኛል። ልጅ ነው ና ቅሪልሻ፣ ሶፊ ቅሪልሻ። ምን ቅሪ ይለኛል? ምን ቤቱን አፈቀሽ? እንደ ማይጀመርሽ እኮ ሁ ማለት የመጣሁበትን ነገር ተናገር። አልበላሁም፣ ስራ ነው የቆየው። እርቦኛል። ይምጣልሽ። ቤት ጋር ሂጅ፣ እበላለሁ። ወላሂ ይምጣልሽ። የምር እበላለሁ። አመሰግናለሁ። እና ቤቱን ወደድሽው? የሆነ ነገሩ አልተቀየረብሽም? ምንም አልተቀየረም። የሆነ ነገሩ ጽዳቱ ምናምን ደስታዬ። ድሮ ቆሻሻ ነበር። ድሮ ቆሻሻ ነበር። አሁን ደግሞ ያ ቆሻሻ የሚያስወግድ የሆነ ነገር አይታይሽም። አላብረቀረቀም? እሺ፣ ይሆንልህ። አብረቅልቋል፣ አምሮበታል፣ ተውቧል። መብራቶች በስተዋል፣ አምሮብሃል። መብራት አንዳንድ መብራቱ የጠፉ ለማንኛውም ዛሬ የጠራዎች፣ እንደሱ አትኛ። አይ እንደሱ ይህን አስተያየት እንድታኝ አልፈልግም። ዛሬ ዋናው ሀሳቢ ፎርጋ ጋ ዘርጋችሁ እየደረሰ እንደ አውቃለሁ። ስለዚህ ካሁን በኋላ ምንም አይነት በመሀላችሁ ገብቺ እንትን ያልኳቸውን ነገሮች ይቅርታ ለመጠየቅ ነው። ከምሬ ነው። ለአንዴና ለመጨረሻ ጊዜ በእናንተ መሀል አልገባም። እኔ ሁልጊዜ ደስተኛ ሁን ማየት ነው የምፈልገው። ከምሬ ነው። አይ ከእንተ ነው እንዲህ በጠብጣችሁ የምትፈልኝ አላኒ። እኔ ሰላማዊ ሰው ነኝ። ከማንም ጋር ጠብም ሆነ ንክኪም አልፈልግም። እንደዚ አይነት ሰውም አይደለም። ሰላም ነው የምፈልገው። ስለዚህ እኔ ደግሞ ሰላማችሁ ልስጥ ብዬ ላይክ፣ በቀልድም ለምንም እንትን ብያችሁ ነበር። ያን ደግሞ በቅድሚያ አንቺን ይቅርታ ማለት ፈልጋለሁ። ይቅር ብለሻል ከምሬ የተከፋሽበት ወይ አታዝገኝ፣ መረበሽ ትፈልጋለች ማለት ነው። እኔ አሁን ለአንዴ እና ለመጨረሻ ጊዜ ስልሽ ከአንተ በፊት እንደምበጠበጣችሁ ስለሚያውቁ ያን ደግሞ በቃ ኖርማል ይቅርታ እንድላችሁ ነው የፈለግኩት። አንቺ ደግሞ ይቅርታውን መቀበል አፈልግም፣ ስለዚህ እኔ ተመልሼ እንድመጣ ትፈልጋለች ማለት ነው። በቃ ይቅርታ አልኩኝ ይቅርታ። ይሄን በቃ በትክክል ኖርማል ሰው እኮ አለ። እንደዚህ አስከፍቻችሁ ከሆነ ነው ያልኩት። ጥፋት ካለብኝ፣ ጥፋተኛ አይደለሁም ብለህ ታስባለህ? ባደረገው ነገር ጥፋተኛ አይደለሁም ብዬ አስባለሁ። አዎ ካለብኝ ግን፣ ከምሬ ካለ ግን ያንን ጥፋተኛ አይደለም ግን እዚህ ጋር ጠራኸኝ፣ ጥፋተኝነት ሳይሰማ እንዲ እንደ ሰው ልጅ የምጠራ ኖ ጥፋተኛ ከሆንኩ ምናልባት ያስከፋ ገና ከሆንኩ እንጂ እንዳላደለ ጥፋተኛ እንዳላደለ ውስጥ ያውቃል ማለት ነው። ውስጥ ካወቀህ ደግሞ ጥፋተኛ እንዳልሆንክ ሰው ልጅ ይቅርታ መጠየቅ ግዴታ የለብን። የሰው ልጅ ጠፊ ብቻ ነው። ጥፋተኛ ጥፋው እኔ ጥፋተኝነት ስሜት ከተሰማኝ፣ ጥፋተኛ ከሆንኩኝ አምኜ ነው አምኜ በራሴ ተማምኜ ነው እንጂ ሰውን ይቅርታ ምጠይቀው ጥፋተኛ እንዳልሆንኩ እያወኩኝ ሰውን ይቅርታ አልጠይቅም። አይ ምን ችግር አለ? ዝቅ ማለት እርግጥ ዝቅ ማለት ጥሩ ነው። በቃ ስለዚህ ለዛ ስል እኮ ዝቅ ብዬ ይቅርታ በቃ ካጠፋሁ አልኩሽ። በቃ እኮ አጥፍቻለሁ። አንቺ ክርክር አይደለም አጥፍቻለሁ ነው እንጂ ካጠፋሁ አትበል። በቃ ስለአጠፋሁ ነው እውነቱን። ይች ልጅ እኔ ጋር ክርክር ትፈልጋለች። በቃ

አሁን ቶሎ ወደዚህ ና። በትክክል ረጋ ብላችሁ። ምን ትሰራለሽ? እዚ እዚህ ምንም አልሰራም። ፏድ እሺ፣ ተሻለ ኖ ሶፊ። በዚህ መጀመሪያ እዚህ ጋር ሆኝለት ለምሪ የመጣሽ እሱ ጋር ፈልጌው አይደለም። ለአስቸኳይ ነገር ጠራ ይመጣው ቱፊ ጋር እንደ ቀልድ ትመጫለሽ ማለት ነው ለምንም ጉዳይ ቢሆን ቢጠራሽ ብቻሽን መሄድ እንደሌለብሽ ተናግሬያለሁ ከዚህ በፊት አይደለም። ስልኬ ባትሪ ሁለታችሁም ኑ ብያ አለኝ። በቅድሚያ ሶፊያ ጋር ኑቶሉ ነው ያልኩ። ለብቻህ ነህ አላልኩም። ለብቻችሁም እሷ እኔ በተደጋጋሚ እሷን እንድታገኝ እንደማልፈልግ ነገር በቃ ብቻ ጉዳይ ካለህ ከኔ ጋር አለ ሁለታችሁም ጋር ነግር ያለሁ ሁለታችሁም ጋር ኑቶሉና ያለውን ነገር እንጨርስ ነው ያልኳቸው። አረ እሷ ቀድማ መጣች። ኖ መጀመሪያ እደውይልሃለሁ እኮ ደውልልኛል። ብቻ እሷ ጋር እንዳትደውል ብያለሁ። ዛት ላትመጣ እኮ አልመጣም። ማውዣት ግን ለምን ጠራሃት እሷን? በቃ መምጣቱ ምን ደበረ? ምን ችግር አለ? እኔ እኮ ለክፋት አስቤ እኮ አይደለም ሁለታችሁን። ኖ መቆጣት ምኑ አይደለም ምንም እሱ መቆጣት ምንም አደለም። እኔ አሁን ሁለታችሁንም የጠራሁበት ዋንኛው ምክንያት ያለውን ችግር ለአንድና ለመጨረሻ ጊዜ እንፍታ። ኧረ እባክህ ለቪዲዮ ባይሆን ሲጠራት፣ ማለቴ ጉዳይን ልትፈታ ባይሆን ሲጠራት ለሌላ ነገር ቢሆንስ አንቺ እንዴት ትመጫለሽ? ይህን ቪዲዮ ታየዋለን በኋላ ሲለቀቅ፣ ምን እንደነበረ አየሁትም አላየሁትም። ቶፊቅ አንቺ ብቻሽን እንዴት እየተጎተትሽ ትመጫለሽ እዚህ ድረስ? ትስቂያለሽ ነው? ኦኬ ሳቅ ነው መልስሽ። አለሽ ምክንያት? እሱ ለምንታምን ተረጋግታሽ። እኔ ልውጣ ልውጣላችሁ። አንቺን ለመጥቀም መስሎ ነበር ከእሱ ጋር እንዳትገናኝ ሳደርግሽ የነበረዋ። ጭራሽ እየተጎተትሽ ትመጫለሽ ብቻሽን ስሟኝ አዳነ፣ ሰምቻለሁኝ። መጥቼ ልጠይቅ ነበር እኔም ጋር የተለያዩ ነገሮች ተፈጥረው ስለነበር በሰዓቱ ቪዲዮም እየፖስተትኩ አይደለም። አንተም ጋር መጥቼ ያልጠይቅኩት ለዚው እንጂ ምንም እንደዚህ በመሃላችን ክፍተት ቢኖር ክፋትን አልፈልግም። መጀመሪያም ተናግሬዋለሁ። በሁለተኛ ደረጃ ደግሞ ሁለታችሁንም የፈለግኩበት ምክንያት ለአንዴና ለመጨረሻ ጊዜ ሊረብሻችሁ አልፈልግም ከአሁን በፊት ያስደበርኳችሁ ካለ ምክንያቱም አሁን ወደ ትክክለኛ ህይወት እየገባችሁ ነው። ስለዚህ ትክክለኛ ህይወት ላይ ደግሞ እኔ እየቀለድክ ምናምን ነበር የመሰለኝ። አንተ ወደዚሁ ትክክለኛ አምረህ ኖርማል፣ እኔን ለማስቀናት ወይም እንትን ለማለት እያሰባችሁ ነው የመሰለኝ እንጂ ወደዚሁ ትክክል ውስጥ መግባታችሁን አለማወቂ ነው። ስለዚህ በዛ ደግሞ አጥፍቻለሁ ብዬሽ ስለተሰማኝ፣ ቅድም አንቺ ልክ ስላስያዝሽ ነው አላጠፋሁም ብዬሽ እንትን ያልኩሽ፣ አጥፍቻለሁ ብዬሽ የጥፋተኛ ስሜት ስለተሰማኝ ሁለታችን በእናንተና በተመልካቾቻችን ስም ይቅርታ ወይም ሶሪ ላለው ከሁን በኋላ በእናንተ ህይወት አልገባም። እንዲሁም ሰፖርት ማድረግ ያለብኝ ነገር ካለ ማድረግ ነው እንጂ እንደስከ ዛሬ አይነቀል አልቀልድም ለማለት አንተ እየተረዳ አደለም እኔ ትክክለኛ የዋራው ነው ሁለታችሁም ችግር አለባችሁ በስነ ስርዓት እኮ ነው እያወራኋችሁ ያለሁት በቃ አንድ ሰው ጥፋት አጥፍቻለሁ ካለ ይቅርታ እያልኳችሁ ነው ቤትህ በውስጣችሁ የተደበራችሁ ካለ ይቅርታ ያልኩ፣ ይቅርታን ተቀበልን። ለእኔም ስላዘንክልኝ አመሰግናለሁ። ቤትህ ድረስ መጥቼ ጠይቅ ያለው ጠይቀኸኛለው ጠይቀኸኛለው ነው የሚባለው። እንደዛ እያደረግከ ነው። እኔና አንቺ ማውራት ያለብንን ነገር ውጭ ይኖራል፣ ሰው ፊት አናወራም። በእኔ ምክንያት እንድትደባበሩ ወይም ክፍተት እንዲመጣ አይደለም፣ ወላሂ አይደለም፣ ወላሂ በመሀላችሁ ክፍተት እንዲመጣ አይደለም። ምንድን ነው እዛም ሳረግ እንደዚህ ጥፋተኛ እኔ እኮ አሁን ላይ ሁለታችሁም አንድ ላይ አድርጌ ይቅርታ ለማለት ነው ሀሳብ ለይቅርታ ነው የጠራህና ቤት ድረስ ሁለታችን። እናንተ በቃ ሌላ እንትን እንድናራምድ ነው ሀሳባችሁ? በቃ ሌላ ሙድ ወይስ ሌላ በቃ ይሄ ሰው ልጅ ነገር እኔ ቤት ጋር

ምን ሰራለችሽ? እሷ እዚህ ምን ሰራለች? አንቺ ነሽ የመጣሽው። አንቺ አንቺ ነሽ

ለማንኛውም ከዚህ ድረስ አቶ ቶፊቅ በድጋሚ ድራማህን እሱ የሚላይ እየሰራህ ነው ማለት። ለምን ምን አገባህ? ምን አገባህ? እኔ እያታለላት እንደፈለገ እኔን ለማናደድ እዚህ ጋ ልጁን ስ የማውቀው ነው። ልጁን በዚህ ቤት እኮ ሌላ ነገር፣ እኛን ለማናደድ ምናምን፣ እናንተን ለማናደድ አይደለም እቴ። ባልሽን አትችልኝ

ለምሳሌ ወላጅ እኔ እሷን ለአንዳንድ ነገሮች ለበቀል እንድትጠቀማት አልፈልግም። ማን እሷን ምን አገባህ? አንቺ ከዚህ በፊት የት ነው የምታውቂው?

እህቴ ናት እያልክ አልነበረ? እህቴ ናት እና ጓደኛ እኮ ግን ለበቀል ነው እየተጠቀምካት ያለው። አንቺ ሴት ልጅ ከሆንሽ ማስተዋል ከቻልሽ አስቢሽ። ስነ ስርዓት ወደዛ ሂድ እንጂ አንተ ባለ ትዳር ያልክ ሰው አይደለ እንዴ ነው? ኬዝ አለ፣ ኬዝ አለ እሷጋር። የለም ኬዝ አለ እሷጋር።

እንዴ እኔ ይቅርታ ብያለሁ አይደል? ትክክለኛ ይቅርታ። ሌላ ኬስ ካላቸው እኛ ጋ እኛ ጋ ይፈልጉ። እኛ ግን ጥፋት ካለብን ካሁን በፊት ባጠፋሁት ነገር ሶሪ አልኩ አይደል? ስለዚህ ተዋቸው፣ ዝም በላቸው።